በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምንሰነበታችሁ እንኳን ለጾመ ሐዋርያት እግዚአብሔር አምላካችን ። <zoysic> <personaje exercises> <festivals> በሰላም አደረሳችሁ አደረሰን አሜን እንደ እግዚአብሔር መልካም ፈቃድ እንግዲህ ሰኔ ሁለት ሁለት ሺ አስራ ሰባት ዓመተ ምሕረት የሐዋርያት ጾም የሚገባበት እንደሆነ ሁላችንም እናውቃለን እና ጾም ሐዋርያት ምንድን ነው የሚለውን በጥቂቱ እንማማራለን የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን እንግዲህ የጾም ሁለት ስያሜ ያለው አንደኛው የሰኔ ጾም እየተባለ ይታወቃል። ለምን ነው የሰኔ ጾም የሚባለው? ብዙ ጊዜ የሚውለው ሰኔ ላይ ስለሆነ ነው። ሁለተኛው ጾም ሐዋርያት የሐዋርያት ጾም እየተባለ ይጠራል። የሐዋርያት ጾም የተባለበት ምክንያት አስራ ሁለቱ ሐዋርያት ለመጀመሪያ ጊዜ የጾሙ ስለሆነ ነው። ይሄንን ከመጽሐፍ ቅዱስ መነሻ በማድረግ የተወሰነ ለማሳየት እሞክራለሁ ሁላችሁም በያላችሁበት ሁናችሁ እስከ መጨረሻው እንድትከታተሉት በአክብሮት ትጋብዛለሁ። የማቴዎስ ወንጌል ምዕራፍ ዘጠኝ ቁጥር አስራ አራት ላይ ስትመለከቱት የዮሐንስ ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ጥያቄ ጠይቀውታል። እሱ ምን የሚል ነው? ንህነ ወፈሪሳውያን ንጸውም ብዙሃ ዋርዳይ ከሰበ እፎቂ ጸውም፣ እኛና ፈሪሳውያን ብዙ ጊዜ እንጾማለን ደቀ መዛሙርት ግን አይጦሙ። ለምንድን ነው ማይጦሙ ብለው ጠየቁት፣ ይለናል መጽሐፍ ቅዱሱ። በዚህን ሰዓት መድኃኒታችን ኢየሱስ ክርስቶስ ምን ብለው መለሰላቸው? ሙሽራው ከእነርሱ ጋር እያለ ሚዜዎቹ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ሰዓት አለ፣ ያን ጊዜ ይጾማሉ ብሎ መልሶላቸው ነበረ። ይሄ በአጭር በምሳሌ የተገለጸ ሀሳብ ነው። ምን እያላቸው ነበር መድኃኒታችን? አሁን እኔ አብሬያቸው ስላለው ደቀ መዛሙርቱ ሐዋርያት አይጾሙም፣ በኋላ ግን እኔ ከእነሱ የሚወሰድበት ሰዓት አለ፣ በዚያን ሰዓት ይጾማሉ ብሎ እንደ ትንቢት ነግሯቸው ነበረ ይህንን መነሻ ከመጽሐፍ ቅዱስ አድርገን ስንመለከት ሐዋርያት መቼ ነው የጾሙ የሚለውን ሐሳብ ለመውሰድ፣ እንግዲህ ጌታ ኢየሱስ ክርስቶስ ራሱ ተናግሯል። ሙሽራው ከነሱ የሚሄድበት ሰዓት አለ ያን ጊዜ ይጾማሉ የሚለው ቃል እኔ ክርስቶስ ከነሱ የሚሄድበት ሰዓት አለ፣ የምለይበት ሰዓት አለ፣ ያን ጊዜ ይጾማሉ የሚል ሐሳብ ላይ ያለው በሶስት ከፍለ እናየዋለን። አንደኛው ሙሽራው ከነሱ የሚወሰደው በምንድን ነው ከተባለ በሞት ነው። የዓለም መድኃኒት ኢየሱስ ክርስቶስ ወደዚህ ዓለም የመጣው በሞቱ ሞቱ ሞትን ለመግደል ስለሆነ ለእኛ ሲል በመስቀል ተሰቅሎ በገዛ ስልጣኑ ነፍሱን ከራሱ ስጋ ለይቷል። በዚህ ሰዓት ደቀ መዛሙርቱ ጾመዋል። ይሄ እንዲያውም አክፍሎት እየተባለ ይጠራል። ለምንድን ነው የጾሙ? የጾሙበት ምክንያት ሲያስቀምጡ ክርስቶስ እሞትአለሁ ብሎን ነበረ እሞትአለሁ እንዳለን እሞተ እነሳለው ብሎናል ተነስቶ እስከምናየው ድረስ እህል አንበላም ብለው በተለይ የሚያይቆ የጌታ ወንድም እየተባለ የሚጠራው እንደ ምሳሌ ይጠቀሳል። እሱ እንደዚያ ሲል ሁሉ ሁሉ እሱ ሲነሳ ካላየን አንበላም ብለው ለሶስት ቀን ያከል አክፍለዋል ዛሬም በቤተክርስቲያናችን በሰሙነ ህማማት የሚቻለው ሶስት ቀን እንዲያከፍል የማይቻለው ግን አንድ ቀን እንዲያከፍል የአዘዛል። ፍትሐ ነገሥታችን እንዲህም የሚያደርጉ በጣም ታላላቅና ጠንካራ ምዕመናን ና እና አንደኛው በሞት ከነሱ ሲሄድ ሐዋርያት ጾመዋል። ሁለተኛው እርገት ነው። እንግዲህ ክርስቶስ ከሞት ተነስቶ አርባ ቀን ያክል አብሯቸው ከቆየ በኋላ በአርባኛው ቀን ወደ ሰማይ አድረጉ። በማቴዎስ ወንጌል እንደተነገረን ሙሽራው ከነሱ የሚሄድበት ሰዓት አለ፣ ያን ጊዜ ይጦማሉ ነበር ያለ። በዚህ ሰዓት መድኃኔ ዓለም ኢየሱስ ክርስቶስ ወደ ሰማይ ሲያርግ ተስፋ ሰጥቷቸው ነው ያደርገው። ከላይ ኃይልን እስክትለብሱ ድረስ ከኢየሩሳሌም አታውጡ የሚል ነበር። ያ ማለት እኔ መንፈስ ቅዱስን እስከምልክላችሁ ድረስ እናንተ በኢየሩሳሌም ቆዩ፣ ለማስተማርም ለሌላም ቢሆን ወደ ሌላ አትሂዱ ብሏቸው ስለነበረ ኢየሱስ ክርስቶስ ወደ ሰማይ ሲያርግ አይተውታል የሐዋርያ ሥራ ምዕራፍ አንድ ላይ ይነግረናል እና ከዛን ሰዓት ጀምረው መንፈስ ቅዱስ እስከሚወርድላቸው ድረስ በአንድ ላይ በህብረት ሆነው ይጾሙና ይጸልዩ እንደነበረ በታሪክ እንረዳለን ለምን የነገራቸውን ተስፋ ለማግኘት ይጾሙ ነበረ? በመጽሐፍ ቅዱሱ ጸሎታቸው ነው በስፋት የተጻፈልን በታሪክ ግን ጾምም ይጾሙ እንደነበረ ያስረዳል የቤተክርስቲያናችን ታሪክ ማለት ነው ስለዚህ እየጾሙ ነበረ። ከነሱ ስለተወሰደ ይህንን እንዲያውም ሊቃውንት አባቶቻችን ሲተረጉሙ እንደነ ያሉት ካህናት በተሾሙ ጊዜ ይጾማሉ፣ ኤጲስቆጶሳትም በተሾሙ ጊዜ ይጾማሉ። ልክ እንደዚህ አይነት ጾም ነው። ኢየሱስ ክርስቶስ ወደ ሰማይ ሲያርግ በአንብሮተ እድ ይባረካቸው እስከ ፕትርክና ድረስ ያለውን ስልጣነ ክህነት ሰጥቷቸው ስለሄደ ያንን በዛ ምክንያት ልክ ሲሾሙ ጳጳሳት መሆኑ ካህናት እንደሚጾሙ ሁሉ ሐዋርያት የሚጾሙ ነበረ ይለናል ታሪክ ስንረዳ ማለት ነው። ሁለተኛው የሚጾሙበት ምክንያት የሰጣቸው ተስፋ አለ። እሱም ከላይ የሚለብሱት ኃይል ማለት ነው። ያንን ኃይል እስኪለብሱ ድረስ ኃይሉን እንዲሰጣቸው ይጸልዩ ነበረ። በሁለተኛ ደረጃ ይሄ ነው። ሶስተኛ በሐዋርያ ሥራ ምዕራፍ ሁለት እንደተቀመጠው መንፈስ ቅዱስን ከተቀበሉ በኋላ ወዲያው ጾም ጀምረው ነበር እና መንፈስ ቅዱስን ከተቀበሉ ጀምሮ ለአርባ ቀን ያክል ጾመዋል። ይሄንንም ዝም ብሎ ከምድር ተነስተው አይደለም የጾሙ። መሰረት መነሻ አላቸው። ልክ ሙሴ በኦሪት ዘዳግም ምዕራፍ ዘጠኝ ቁጥር ዘጠኝ ላይ ኦሪትን ሲቀበል አርባ ማልትና አርባ ሌሊት ጾሞ ነበረ። ከዛም በኋላ ነው የተቀበላትን ኦሪት ወርዶ ከደብረ ሲና ለእስራኤል ማስተማር የጀመረው። እንደዚሁም ሁሉ መድኃኒታችን ኢየሱስ ክርስቶስ ወንጌልን ከማስተማሩ በፊት አርባ ማለትና አርባ ሌሊት ማለት አርባ ቀንና አርባ ሌሊት ጾሞ በማቴዎስ ወንጌል ምዕራፍ አራት ቁጥር አንድ ጀምረን እንደምንመለከተው ይሄንን ደግሞ የጾመው ምን ለማድረግ ነው ከተባለ ወንጌልን ለማስተማር። የሚገርማችሁ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ስትመለከቱ ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ አብ በደመና ሆኖ የምወደው ልጅ ይህ ነው ብሏል። መንፈስ ቅዱስ ደግሞ በርግብ መስሎ ወይም በርግብ አምሳል ወርዶ ራሱ ላይ አርፎበታል። አብ ልጅነቱን ሲመሰክርለት መንፈስ ቅዱስም ወርዶ ደግሞ በርግብ አምሳል ሲያርፍበት ወዲያውኑ ወንጌልን ከማስተማሩ በፊት ደቀ መዛሙርቱን ከመምረጡ በፊት ብዙ ተአምራትና መንክራትን ከማድረጉ በፊት ያደረገው ወዲያውኑ መንፈስ ቅዱስ እንደወረደ ወደ ገዳመ ቆሮንቶስ መሄድና መጾም ነበረ። ልክ ሐዋርያትም ኢየሱስ ክርስቶስን አርአያ አድርገው አብነት አድርገው መንፈስ ቅዱስ እንደወረደላቸው ወዲያውኑ ጾም ነው የጀመሩት። በቅዳሴ ሐዋርያት ላይ በአሚነ ዚያሁ ሐዋርያት ተለው አሰሩ ይላሉ ሊቃውንት። እሱን አምነው ሐዋርያት ፈለጉን ተከተሉ ፍለጋውን ተከተሉ የማን የክርስቶስን። እሱን አምነው የክርስቶስን ፈለግ ተከተሉ ማለት ልክ ክርስቶስ እንደጾመ ጾሙ። ክርስቶስ አርባ ማልትና አርባ ሌሊት ጾሙ። ሶስቱ የኃጢያት ራሶች የሚባሉትን ትቤትን ስስትንና ፍቅረ ነዋይ ካሸነፈ በኋላ ነው ወንጀልን ያስተማረ። ስለዚህ ሐዋርያቱ ወንጀልን ከማስተማራቸው በፊት ጾም ለትምህርት መሰረት መሆኑን ከሙሴ ከክርስቶስ ስለተማሩ ጾምን አስቀደሙ። ምክንያቱም የሚሄዱት ወደ አለም ነው ወደ ተኩላው ነው ወደ ማያውቁት በእጣ ነው ያንን መንፈስ ቅዱስ እንዲያከናውንላቸው የተቀበሉት ኃይል አለው፣ እሱ እንዲያጸናላቸው በጾም የስራ መጀመሪያቸውን አደረጉ። ልክ እንደ ክርስቶስ ማለት ነው። ከዚያም በኋላ ነው ወንጌልን ወደ ዓለም ተበትነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሂዱ አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት አድርጓቸው የተባለውን ለመፈጸም ይሄዱ እና ይሄ የሐዋርያ ጾም ለአርባ ቀን ያክል የተጾመ ነው። ዛሬ በቤተ ክርስቲያናችን ጳራቅሊጦስ በኋላ በነገው ሰኞ ይጀመርና ሰኔ አምስት ድረስ ይቀጥላል። ጾሙ ሲያንስ እስከ አስራ አምስት ቀን ድረስ ይወርዳል። ሲበዛ ደግሞ እስከ አርባ አምስት ድረስ ይሄዳል። በዚህ መካከል የሚወጣ የሚወርድ ነው። የሚወጣውም በባህር ሀሳብ የራሱን የቻለ ምን አለው ተውሳክም ይባላል ኮድ ቁጥር ማለት ነው እና ሀያ ዘጠኝ ነው ኮድ ቁጥሩ ይሄ ኮድ ቁጥሩ ከማን ጋር ይደመራል መባጃ ሀመር ይባላል መባጃ ሀመር ዘንድሮ መባጃ ሀመሩ ሶስት ነው ሶስት ሲደመር ሀያ ዘጠኝ ስንት ይሆናል ሰላሳ ሁለት ይሆናል ሰላሳውን እናነሳዋለን ሁለት ሰኔ ሁለት ቀን ጾመ ሐዋርያት ይባላል እና ሐዋርያት የጾሙት ጾም ነው። ለምንድን ነው እኛ የምንጾመው? ሐዋርያት ከክርስቶስ ተምረው የክርስቶስን መነሻ አድርገው ወንጌልን ለመስበክ የሥራ መጀመሪያ አድርገው ጾሙት። እኛ ለምን እንጾማለን ከተባለ፣ እኛም የሐዋርያትን ትምህርት ነው የያዝነው። እኛም የሐዋርያትን እምነት ነው የያዝነው። እኛም የሐዋርያትን ስርዓት አምልኮ ነው የያዝነው። እኛም የሐዋርያትን ክህነት ነው የያዝነው። ስለዚህ የሐዋርያትን ጾም እንጾማለን። ሐዋርያት መሰረታቸው ክርስቶስ አይደለም። እኛ ክርስቶስን ለመምሰል ኤፌሶን 2:20 ላይ በነቢያትና በሐዋርያት መሰረት ታንጻቸዋል ይላል። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። ስለዚህ እኛ የነቢያትን ጾም እንጾማለን፣ የሐዋርያትን ጾም እንጾማለን። ምክንያቱም ነቢያትም ሐዋርያትም የሰበኩት ክርስቶስ፣ አንድ የሚያደርጋቸው እሱ ነው። ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ኦሪት ነቢያት ወንጌልም ክርስቶስን ሰበኩ ብሎ ቅዱስ ሄሬኔዎስ በሃይማኖት አበው ምዕራፍ ሰባት ላይ እንደነገረ ማለት ነው። ስለዚህ የሐዋርያት እምነት እምነታችን ስለሆነ ቤተክርስቲያን ሐዋርያዎች ስለሆነች የሐዋርያትን ጾም እንጾማለን። ሐዋርያት ልክ ጾሙን ጾመው ይህን ክፉ ዓለም በእምነታቸው ድል ነስተው ወንጌልን ሰብከው ሩጫቸው እንደጨረሱ ሁሉ እኛም በዚህ ክፉ ዓለም <Sess> ድል እንድንነሳው ወንጌልን በህይወት እንድንኖር ከሐዋርያት ተምረናል ማለት ነው፣ እና ይህንን ጾም ማንኛውም ክርስቲያን እድሜው ከሰባት ዓመት ጀምሮ ያለ በጣም ከታመመ ከታመመና በጣም ከደከመ ራሱን መቆጣጠር ካቃተው አረጋዊ በስተቀር ሁሉም ክርስቲያን ሊጾሙ የሚገባ ክርስቲያናዊ ጾም ነው። እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባት አጽዋማት አሉ። ከዚያ መካከል አንዱ ነው። አንዳንድ ግን የምታዘበው ምንድን ነው? አንዳንድ ሰዎች ይሄ እኮ የቄሶች ጾም ነው፣ ስለዚህ እኔ ቄስ አይደለሁም፣ እኔ መነኩሴ አይደለሁም፣ መነኩሴ አልገደልኩም እያሉ ላለመጾም ምክንያት ሲደረድሩ እንመለከታለን። ወደ ክርስቲያኖች ምክንያት በሃይማኖት አያዋጣም። ምክንያት የሚያዋጣ ቢሆን ኖሮ አዳም አይጠየቅም ነበር። አዳም እኮ ጸበለስን ለምን በላህ ሲባል ምክንያት አቅርቧል አይደል? ሴቷ አስተሳተቺ ነበር ያለ ግን ከተጠያቂነት አልወጣ። የሚስትን ቃል ሰምተሃልና ተብሎ ነው የተፈረደበት። ሄዋን በራሷ ምክንያት አምጥታ ነበረ እባብን። ለምን ነፃ ፈቃድ ነበረሽ ለምን ሰማሽ? ከተጠያቂነት አልወጣችም። በብሉይ ኪዳን ብዙ ሰዎች እግዚአብሔር ሲያዘዛቸው ምክንያት ፈጥረው ነበረ። ሙሴ ወደ ግብፅ ልላክ ሲባል ዲዳነኝ መናገር አልችልም ብሎ ነበረ። አሮን አፍ ይሆናል ተብሏል። ኤርሚያስ እንዲያገለግለው እግዚአብሔር በጠየቀው ጊዜ ገና ሕፃን ነኝ ትንሽ ነኝ ብሎ ነበረ። ትንሽ ነኝ አትበል ብሏል። በትንሽነቱ እንዲያገለግለው እግዚአብሔር መርጦት ነበረና በመጨረሻው ሰዓትም እኮ በግራ የሚቆሙት ሀጣን ምክንያት ያመጣሉ ብራ ባላበላችሁ የሚያደርግ ሲጠይቃቸው መቼ ተርበ አላበላ ብለን ነው ብለው ይናገራሉ። መንደሶ ግን ክርስቶስ ምነው የሚላቸው ከነዚህ ከታናናሾች ለአንዱ ያላደረጋችሁት ለኔ ያላደረጋችሁት ይላል። ስለዚህ ውድ ክርስቲያኖች፣ የካህን ወይም የቄስ ነፍስ የተለየ ነፍስ የለው፣ የክህነት አገልግሎት ራሱን የቻለ ቻለ አለ እንጂ የካህናት የተለየ ጾም የለም። ስለዚህ ሁላችንም ልንጾሙ የሚገባ ጉዳይ ነው። ስለዚህ ጾም ደግሞ በጣም ጠቃሚ ነው። እንደምታውቁት ጾም ለሥጋ ይጠቅማል፣ ጾም ለነፍስ ይጠቅማል። ጾም ለሀገር ይጠቅሙ ለስጋ እንዴት ነው የሚጠቅም? ዛሬ ብዙ በሽተኞች ከመብላት የተነሳ በሽታ የመጣባቸው እንዳሉ በየሐኪም ቤቱ ሂዶ መጠየቅ በቂ ነው። አትብሉ ተብሎ የተከለከሉ ብዙ ታማሚዎች አሉ። ከመብላት የተነሳ የሚመጡ በሽታዎች በጣም ብዙ ናቸው። መጥኖ መመብላት ግን ከዚህ ሁሉ መድኒት ይቻላል ማለት አላስፈላጊ የሆነ ስብን እናቀልጥበታለን። አላስፈላጊ ስብን ብቻ አይደለም እናቀልጥ፣ አላስፈላጊ የሆነ ኃጢያትንም እናቀልጣለን። በእርግጥ ኃጢያት ያስፈልጋል ማለት አይደለም። ዛሬ ሰዎች መልካቸው እንዲያምርላቸው ተክለቁመናቸው እንዳይበላሽባቸው የሚጾሙ በጣም ብዙ ናቸው። ስፖርት የሚሰሩ በጣም ብዙ ናቸው። አያችሁ ለስጋዊ ውበታቸው ብለው ይሄን ያክል ይደግማል። ጾም ስንጾም ግን ለስጋ ውበት እምናገኘን ምግብ ራሱ እንዲጣፍጠን ይሆናል ለተራቡት እንድናዝን ያደርገናል። ስለዚህ ለስጋ በጣም አስፈላጊ ነው ጾም። ለነፍስ ያስፈልጋል ጾም። ነፍስ መላካዊ ባህሪ ያላት ነው። መላእክት አይበሉ አይጦ አይጠጡም። ዘላለማዊ ጸዋማያን ናቸው። ምግባቸው ምስጋና ነው። ስለዚህ ነፍስን በጾመች ቁጥር ወደ መላካዊ ህይወቷ የሄደች ስለሆነ ደስተኛ ትሆናለች ኃጢያታችንን እናስተሰርይበታለን በጾም ሃሌሉያ በንጹህ ዘጾም ሀዳስ ይተዋረስ አለም አዲስ አለም መንግስተ ሰማያትን በጾም እንወርሳለን ነፍስ ጾም ይመቻታል ትፈልጋለች መንፈሳዊ ኃይል የሚሰማ ታውቃላችሁ በጣም ብዙ ጭነት የተጫነ መኪና ለመሄድ ይቸገራል። አብዝቶ ይጫናል። ስጋም እንደዛው አብዝቶ ሲጭን ስደት ይከብደዋል። ጾም ይከብደዋል። ሶስት ሰዓት ቆሞ ማስቀደስ ይከብደዋል። ቃለ እግዚአብሔር መስማት ይከብደዋል። በመጠን ሲበላ ግን ሲጾም ግን ኃይል ይሰማዋል። ብርታት ይሰማዋል። መንፈሳዊ ህይወቱ እየተቃናለት ይሄዳል። ከእግዚአብሔር ያለው ግንኙነት በጣም ደስ የሚል ይሆናል። ስለዚህ ጾም በጣም ለነፍሳችን አስፈላጊ ጾም ለሀገር ያስፈልጋል ስንል ምንድን በመጽሐፍ ቅዱስ ብዙ ሀገሮች ከመቅሰፍት የተረፉት በጾም ምክንያት ነነዌን ምሳሌ መውሰድ ትችላላቸው ልትጠፋ ነበር ነነዌ ሰዎች ጾሙ ጸለዩ ወደ እግዚአብሔር ቀረቡ ከመከራ ዳነች ሀገራችን ዛሬ ላይ እንደምታውቁት በመከራ ውስጥ ነው ያለው በጾም ሀገራችን ሰላም እንድታገኝ ማድረግ ይቻላል ሁሉም ከልብ ከተመለሰ ሁሉም ወደ አምላኩ ልክ እንደነነዌ ሰዎች በቅል ልብ ከጾመ እግዚአብሔር የሚፈልገው ጾም ከሆነ ነው። ይሄ ብቻ አይደለም። ጾም በራሱ ለሀገራችን የገንዘብ የሀብት ምጣኔ በዚህ ሰዓት በኢትዮጵያ ምን ያክል አማኝ ይሆናል? ኦርቶዶክስ አማኝ ከሰኔ ሁለት ጀምሮ እስከ ሐምሌ አምስት ቀን አያቸው። ምን አይበላ የእንስሳት ተዋጽኦና የእንስሳት ተዋጽኦን በሙሉ አይበላ፣ እንቁላል አይበላ፣ ዶሮ አይበላ፣ በግ ሌሎችንም አይበላ። ስለዚህ የከብት እርባታ ነው ማለት የከብት እርባታ የዶሮ እርባታ ይሄ በራሱ ትልቅ ነገር እኮ። ዝም ብሎ 24 ሰዓት የሚበላ ከሆነ ግን እንስሳት የሚጠባው ይሄ ብቻ አይደለም። ቁርስ አይበላ በሉ ቁርስ ምን ያክል ነው? አንድ ይሄ በኢትዮጵያ ያለው ሁሉ አማኝ ብለን ብንወስደውና ቁርሱ ሲተው ያ ቁርስ ገቢነቱ ለየት ነው ለሀገሯ። ስለዚህ ኦርቶዶክሶቹ ለሀገር ግንባታ እጅግ በጣም አስፈላጊ ናቸው። አስፈላጊ ነው። ሀገሪቱ እንደ ሀገር ሀገር ሆና የቀጠለችው በኦርቶዶክሳውያን ጥንካሬ ነው። ኢትዮጵያ ላይ ስትመጡ የገንዘብ ምንጭ ሆና የምታገኙት ቤተክርስቲያን። ሰዎች ከውጭ ልጎበኙ የሚመጡ ምኑን ነው ከተባለ ገዳማት ሁሉ እነ አክሱምን፣ እነ ላሊበላ፣ እነ ግሸንን ለመጎብኘት ሌሎች ከውጭ ምን ሊያደርጉ ይመጣሉ ስትሉ በዓላትን ለማየት ነው። የጥምቀትን በዓል የትንሣኤን በዓል ሌሎችን በዓል። ስለዚህ ክርስትናው ራሱ ለሀገሩ እጅግ በጣም ጠቃሚ ነው። ብዙዎች ካለማወቃቸው የተነሳ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ስለሚጠሉ ለሀገሩ ኋላ ቀር እንደ ተጠያቂ ሲያደርጉ እንሰማለን። ይሄ በጣም የተሳሳተ ነው። ስለ ስራ መነሳሳትን እንዲሆን ቤተክርስቲያኑ ያስተማረች። ሂዱ ገዳማቱን ማየት ትችላላች፣ በልማት መመልከት ትችላለች፣ አጥቢያ ቤተክርስቲያኖችን ማየት ትችላላች በሚገባ ዙሪያቸው በምን መልኩ ነው ደኖቹ በራሱ የተመጣጠነ አየር ንብረት የሚገኝበት ሰው ሰላሙን የሚያገኝበት ለጤና ራሱ የጤና በጸበላቶቻችን መዞት ይችላል። ብዙ ገንዘብ የሌላቸው ሰው የሌላቸው ሰዎች ተጠምቀው የሚድኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳማት፣ ጥምቀቶች ወይም ደግሞ ጸበል ቦታዎች ነው። ስለዚህ ውድ ክርስቲያኖች ሁላችንም በዚህ በክፉ ዘመን የሐዋርያትን ጾም ከልብ ጹመን በሐዋርያት ያደረ መንፈስ ቅዱስ በእኛም እንዲያደር የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ሐዋርያት ረድኤትና በረከት ከሁላችን ጋር ይሁን። እሶ የማርያም ነው የሎሆኛል ማነገራቸው አውቀውኛል